ሰላም እንዴት ናችሁ? ደ ቤተሰቦች ሰላም ናችሁ? እንዴት ናችሁ? ዛሬ እንግዲህ የምታውቁት የእመቤታችን የቅድስት ድንግል ማርያም ዓመታዊ በዓል ለማክበር ዓርብ ዕለት ነ ያለ ነው። እንግዲህ እነዚህ ወጣት ጋር ተመልክቷቸው እስኪያምሩም በጣም እና ድንገት አጋጣሚ እየሄድኩኝ እያለ አንዲት ደብዳቤ ያገኘሁኝ፣ እሱ ይሁን ይኸኛው ይሁን የጻፈው ማንኛውን እንደሆነ አይታወቅም። ላለብላችሁ ነው። አዳምጡኝ። የፍቅር ደብዳቤ እስኪ፣ ድሮ የፍቅር ታሪክ ጽፎ የሚያውቃለ በዚህ ያላደገ የለም። መቼም ተማሪ እያለን ወይም ትንሽ የፍቅር ደብዳቤ የጻፍ ነው ያደግ ነው። እስኪ በስመ አብ ብዬ ልጀምር። ሰላምታ ካለሽበት፣ ሀገር ካለሽበት ቦታ የመራ ሌሎኛል ኮሶ መጠጣት፣ እኔስ የመረረኝ ከአንቺ መለየት መልካም ቁም ነገሩን መልካም ቁም ነገሩን እያሰብኩልሽ አንቺ ለምንድን ነው መለየት ያሰብሽ? የፍቅርሽ ሰመመን አደገኛ ነው። አደው በራ የመልሰው ስወድሽ ተወዳጅ ኩራተኛ ትሆኝ፣ ቀልቤም አርፎብሻል